ቃል ፈርኒቸር በባለቤቴ ስም እየሰየሙት፣ እንደ ባለቤቴ ቆንጆ ውብውብ ሶፋዎችን እናመርታለን። ሶፋው እንዴት አይሻል ወይ? በጣም ነው የሚያምረው። ቤቴን እራሱ ሳስበው ሳስበው ኪቺን ካቢኔት ምናምን አሰርቼ ምናምን እዚህ ልኖር አስቤያለሁ። ዋ አንድ ቀን እዚህኛው ሶፋ ሶፋን ለሚጠ ነዛኛው ሶፋ ሳሎኔን እዚህ ባረገው ያለን ይልሻል። አንተ ነሞ ይሽና በቃ፣ አብሶ ለአዳዲስ ፍቅረኛሞች ለአዳዲስ ጎጆዎች ደግሞ በጣም በቃ ቅልብጭ ያለች ቆንጅዬ ከለር ኮምቢኔሽን ወድጀዋለሁ። ኮርች ይባላል። ተቀበልና ቤለር ኳስ ሜዳ ፊት ለፊት በሚገኘው አልዛይን ህንፃ ሶስተኛ ፎቅ ላይ ሾሩማችን እየመጣችሁ ይህንን የመሰለ ሶፋ፣ ሌሎችንም በጣም የሚያማምሩ ሶፋዎችን እያያችሁ የእናንተንም የከለር ምርጫ ደግሞ እያዘዛችሁ እንድንሰራላችሁ መታችሁ እንድጎበኙን እንጋብዛችኋለን። ጥራት ውበትና ጥንካሬ ከቃል ፈርኒቸር

እኔ እንግዲህ ቀድሜ እንግዲህ መንገድ ላይ አደባባይ ላይ ኩሽና አዘጋጅቼ ያም ኬተሪንግ ኩሽና እየጠባኳት ነው የሚገኘው። ትንሽ በጣም ደንግጣለች፣ እና ደግሞ ሲያንገላቷት ምን ሲሏትም ስለነበረ ያው ምግብ ያስፈልጋታል። ስለዚህ የያም ኬተሪንግ ኩሽና በትንሹ አዘጋጀች። መንገድ ላይ የጠበቋት ነው። ሰርፕራይዙን እዚህ ነው መነግራት። ኦልሞስት እየደረሰች ነው። በምን አይነት መልኩ እንደምነግራት ደግሞ እናንተ እምታይ ይሆናል። ያው ከዚህ ሶስት እቃ ውስጥ ስጦታው የመኪናው ቁልፍ አለ ማለት ነው። ስትመጣ እንግዲህ በአንዱ ሰርፕራይዝ ማረጋት ይሆናል እምታይ ይሆናል። ያም ኬተሪንግን ማግኘት ማዘዝ የምትፈልጉ ይኸው ስልክ ቁጥሩ። ሎጓችን እንዴት ነው? አገልግል ነው ንጹህ ምግብ ነው የምናቀርብላችሁ። እየደወላችሁ ለሰርግ፣ ለክርስትና፣ ለልደት፣ ለሰማኒያ፣ ለአርባ፣ ለተለያዩ በሀዘንም አይገጠማችሁ፣ ካገጠመ ደግሞ ሰው ነው እና ይቀርምና፣ ለተለያዩ ፕሮግራሞች እየደወላችሁ በተለያየ ሰው መጠን የትኛውም አካባቢ በይበልጥ አዲስ አበባ ላይ፣ ከአዲስ አበባ ብዙ ባይርቅም እየመጣ እና አስተናግዳቸዋለን። እንዴት ነው ክሽኗ? ቆንጆ አድርጌ ነው ያዘጋጁት። ልብሴስ

ራግ መተዋል መተዋል መተዋል መጣሽ ባለቤቴ፣ መጣሽ ባለቤቴ። የላስደንግጣችሁ እንኳን ደስ ያላችሁ። ያም ኬተሪንግ መጣላችሁ ለሰርግ ለልደት ለክርስትና ለተለያዩ ፕሮግራሞች ምግቦን አብስለን አጣፍጠን ድግሶን ድግስ ልናስመስለው ከብቁ ሼፎቻችን ጋር በፈለጉት የሰው መጠን ልንደግስሎ ተዘጋጅተናል ያም ያም ያም ያም ያም አይቀርቦትም ይሄም አይቀርቦትም ያም

አጭሩ ምድር ይደረሰብሽ። እኔ እንደዚህ ተሰቃይቼ አላውቅም። ሰው እንኳን እንደዚህ አልተሰቃየም። ምስማ ማሻቱን ቀስ ፍቅር ፈጣሪ ድረስ እንደዚህ የኔ ወዴ የኔ ሸበላ የኔ ቆንጆ የኔ አይስክሪም፣ ደግሞ እኔ ለአንተ ደግሞ እናገራለሁ። ላሉ አንዱ እንደዚህ ያሰቃይ ይፈገር። ኧረ ኖርማል እኮ ነው፣ ሲሞቃት ሲበርዳት እውነት እንደታጋሽ ነው ያገርሹ፣ ፍቅር ይሄ አሁን አይሰራ ሚና ይሄ ያሹ እንደዚህ ጭምቅ አድርገህ ያዙኝ። አይኔን ደግሞ ስስ ነው ሰውነት፣ ቀስ ብላችሁ እኮ ብያለሁ። ስስ ነው ምኮ ሰርቪስ ማለት ነው እንደዚህ። ታይ ብቻ በብዙ መከራ አለ በብዙ ልፋት ውስጥ ነው እዚህ የደረስ፣ ነው ትክክለኛው ትልቅ ልጅ ሰማ ስለሆነ አንቺ ለማፈን ብሎ መኪና ተከራይቶ ይህ ሁሉ ነገር ያደረገው አንቺን ለማስደሰት ነው። ግን ያም ኬተሪንግ እራት ነው እኮ። አይ፣ በቃ ደሙ ነበር ነው ነው በቃ። አንተ እንጀራው ደክመሽ ነው አዛ ሲያንገላቱ ስለነበረ ምግብ ቢያንስ መብላት አለብሽ ብዬ ስላሰብኩ ነው። እንኳን ወደ ያም ኬተሪንግ ኩሽና፣ የአደባባይ ኩሽና በሰላም በጤና አደረሰሽ። ስንቁርጥ ላግልሽ ደሳለሽ እሺ። ስለዚህ ተከፈቱ አይደል? ከይ ተጀመር ከዚህ ተጀመር። ከግር አጨብጭብላት፣ አጨብጭብላት። ከኋላ ቸብ ቸብ ቸብ ቸብ ቸብ። እሺ፣ እንጀራ አንሱ። እንጀራ ደግሞ አንሱ። ቆይ እንደዚህ ችግር የለም። እሺ፣ ቆይ አሁን የመጀመሪያው ይከፈታል። ይኸው ጨልፈው የለም ።

ቢኒ ትቀበላታለሽ። እሺ ሳህኑ አንዴ ያዝላት። አይ ሳህኑ ነው ያዝላት። ሳህኑ ነው ያዝላት። አቤል ያዝላት አ ንጫ በቃ በተራመዳችሁ ቁጥር ስጦታ በሰጣችሁ ደስ የሚል ቤተሰብ ናችሁ። ፍቅርታ እየበላው ስለሆነ ነው። አንዴ ለብሳት አሳየን፣ ለብሳት አሳየን፣ ለብሳት አሳየን። ጣፋጭ ነገር ስለሆነ ለብሳት አሳየን። ነይ ነይ ግቢ። አዎ ለብሰሽ አሳየን። ወደ ስራ ምንድነው? እዚህ ምግብ ነው፣ እንዲያዘችት ያም ኪታንክ። ነይ ግቢ፣ ውስጥ ነው የምትቀይሪው። አረ እባካሽ፣ እባካሽ

ይቅርታ፣ ወንድም ቦታ የለም፣ ሞልተዋል። ደስ ብሎሻል በጣም አባቴ። በእውነት እግዚአብሔር ተመሰገነ። አንተ እንደ ባለ አክታ ታርግ ስነ ስርዓት በእውነት በኪላ እኮ ነው አባቴ። ብር ያለው ነው የሚፈልገው ትላለህ። ማሪ እንኳን ክላክስ ትችያለሽ። እኔ መንፋት እስኪ ክላክስ እስኪ እስኪ ትገቢ ነይ በቃ። ያም ያም ይላል አዲስ። አዎ በዚህ በኩል ያም ያም ይላል አዲስ

ማሬ ፈርኒቸሩን ስንሰራ ኬተሪንጉን ስንሰራ፣ ምን ነበር በጣም የምንቸገረው? ትራንስፖርት፣ መኪና። ምን ያህል ነው የምንቸገረው? ወይ በጣም ነው የምንቸገረው። ዴሊቨሪ፣ ወይ በጣም ነበር ስቃቸው። ዋጋ በጣም ነበር የሚጨምሩት። ላይ ነበር የሚያደርሱ። አዎ፣ ከሱ በላይ ደግሞ በሰአቱ ማግኘት በራሱ አሁን የለንም ትባላለ፣ አሌድም ትባላለ። የሆነ ሩቅ መንገድ ሲሆን አብሶ ደግሞ የሆነ እንደት ነው ጥግ ጥግ ሲሆን፣ አረ እኔ እዛ ድረስ አሌድም ምናምን ይላሉ ና አሁን ግን እኔ እያሽከረከርኩላችሁ የሚመጣው ያላችሁ እንደዚ፣ ፈርኒቸሩንም ብትሉ ኬተሪንግንም ብትሉ፣ እንዲ እያሽከረከርኩ እና በቃ ከዚህ በኋላ ስራችን፣ ፈጣን አገልግሎታችን ከበፊቱ በበለጠ ቆንጆ አድርገን እናስተናግዳቸዋለን። በበለጠ ማለት ነው። ከዚህ በኋላ ቃል ፈርኒቸር እና ያም ኬተሪንግ በህብረት በሶፋ ውስጥ እየበላን ነው የምንሄደው። እናመሰግናለን። ለአንቀሳቅሰው ጋር ማሪ አዲስ ነው አዲስ ነው

ይመቴጣም ደስ ያለኝ በፈጣሪ እርዳታና ከዛ ደግሞ እንግዲህ በእናንተም እርዳታ ለዚህ በቅተናል። ከዚህም በላይ ደግሞ እንግዲህ ታክትረን የምንሰራ ለመለወጥ እ እንሞክራለን። እናንተም ደግሞ በጽሎታችሁ አግዙን። አሁንም ደግሞ ምርቶቻችን እንጠቀማችሁ ከዚህ በላይ እንድናድግ እንድታግዙን እንግዲህ እንጠይቃለን። ያም ኬተሪንግ ማለላችሁ ቃል ፈርኒቸር አብራችሁን እየሰራችሁ ወደፊት እናመሰግናለን። ያም ኬተሪንግ እናመሰግናለን። ለዚህ ዳስ